የምገኘው ለነገዋ የሴቶች ተሃድሶና ክህሎት ማበልጸጊያ ማዕከል ነው። ማዕከሉ እንግዲህ ለማህበራዊ ኢኮኖሚያዊ ችግሮች የተጋለጡ ሴቶችን ልባቸውን ጠግኗል። በዚህ ማዕከል እንግዲህ የተለያዩ ሴቶች መጥተው ክህሎት ስልጠና አግኝተዋል። ከዚህም ባለፈ በመረጡት የሙያ መስክ ስልጠና ወስደው ወደ ስራ መሰማራት ችለዋል። እንደሚታወቀው ማዕከሉ ባለፈው አመት ተመርቆ ወደ ስራ መግባቱ የሚታወስ ነው። እስካሁን ባለው ለሁለት ዙር አሰልጥኖ ወደ ስራ እያሰማራ ነው የሚገኘው። እኛም በዚህ ማዕከል ስልጠና ወስደው በማዕከሉ የስራ እድል ከተፈጠረላቸው ሴቶች ጋር ቆይታ ልናደርግ ነው አብ የእግር ህመም ደግሞ እንደምታዩ ነው የሚታይ ህመም ሲኖርብሽ፣ ከባድ ነው እና ስራ ለማግኘ ከባድ ነው። እንደው ወደ ማዕከሉ ንድስ በመጣችሁበት ወቅት መጀመሪያ ላይ የህይወት ክህሎት ስልጠና ነው ለአርባ አምስት ቀን የሚሰጠው አይደል? የህይወት ክህሎት ስልጠና ላይ ምን አገኘሽበት? እንዴት ነበረ? እስቲ እሱን አጫውችኝ። ይሆን አልችልም የሚል ቃላትን እንዳልጠቀምና እችላለሁ ብዬ እንዳምን አድርጎኛል። የመረጣችሁትን የሙያ መስክ ነው የምትሰለጥኑት እና በምን አይነት የሙያ መስክ ተማርሽ ሰለጠንሽ? እኔ ትም እንግዳ አቀባበል እንትን ያልኩት የሰለጠንኩት እና እዚህ እንድገባ ተነገረኝ ማለት ነው። እና በጣም ደስ ነው ያለን እዚህ መመቅረቴ። ነገ ደግሞ በጣም የተሻለ ቦታ ደርሰሽ የጀመርሽውም የዲግሪ ትምህርትሽን ተከታትለች ጨርሰች ጥሩ ቦታ እንደምትደርሽ ለሌሎች ምሳሌ እንደምትሆኝ ተስፋ አደርጋለሁ። ሰላም ሰላም፣ ነው አለን። ከቤተ መጽሐፍት አሁን ደግሞ ወደ ጥገና ክፍል አይደል። ወደዚህ ማዕከል እንዴት መጣሽ? ወደዚህ ማዕከል የመጣሁት ያው ጎዳና ላይ ነበረ የነበረኝ ህይወት። ወድጄውን ፈልጌው አልነበረም። ነበረ እዛ ሲኖር የነበረው ችግር ደርሶብኝ ነበር። አባትና እህቴም ባንሳጣ በቃ መኖር በጣም ሲከብደኝ ያለኝ ቻንስ ጎዳና ነበር እና መውደቅ ያለብኝ እዛው እዛ ወድቄ ስኖር ነበረ። ከዛ ልክ እዚህ ስገባ በቃ ሌላ ሀገር ያለው ነው ይመስል ትንሽ አንድ ወር ያክል ያው ሱሳሱስም ስለነበረብኝ ትንሽ ከባድ ነበረ። እዚህ ደግሞ ቤተሰብ ባይኖረንም ቤተሰብ ሁኖ የእውነት ቤተሰብ ሁኖ የሚቀበሉን የስራ ኃላፊዎች ነበር ያገኘ ነው። ሁሉንም አስራ ሰባት አይነቱንም ስልጠና ካየን በኋላ ያው እኔ ኤሌክትሪክና ቧንቧ ነው የመረጥኩት። በሁለቱም ውጤታማ ሁኜ ሲዮ ሲሆንም በአንደኝነት ደረጃ አጠናቅቄ ጥሩ ውጤት አምጥቼ እትል ብያል ነው። እንኳን ደስ ያለሽ። ከዛ የስራ እድሉን እንዴት አገኘሽ? እዚህ ስራ እድል ተገኝቶልሻል በሚሉኝ ሰዓት በጣም ነው የተደናገጥኩት። ምክንያቱም አላስበውም በህልሜ እራሱ እዚህ እንደዚህ አይነት እድል አይገኝምና በቃ በደስታ ነው የተቀበልኩት። ስለዚህ አሁን በማዕከሉ ስራ ከጀመርሽ በጥገና ስራ ምን ያህል ጊዜ ሆነሽ? አሁን ወደ አምስት ወር ምናምን ስራ እንዴት ነው? ስራ በጣም አሪፍ ነው። በጣም ደስ ይላል። ትላንት ከነበረሽ ህይወት የልመና የጎዳና ህይወት የሰውን እጅ ከማየት ወጥተሽ ዛሬ ደሞስተኛ በራስሽ የምታንቀሳቀሽ ገንዘብ ባለቤት ሆነሻልና ህይወትሽ ላይ ምን አይነት እረፍት አገኘሽበት? አዎ በጣም ይለያያል። የሰማይና የምድር ያክል ነው ለውጡ እንግዲህ ማንም ያጓል የጎዳና ህይወት ምን አክል እንደሚመርና እንደሚከብድ ፣ ግን ከዛ ህይወት ወጥተሽ ደግሞ የራስሽ ነገር ኑሮሽ ወጥተሽ ገቢ እና ደሞዝም ሲኖርሽ የራስሽ ነገር እና በጣም ወድጄውና ክብሬው የምሰራው ስራ። ለሌሎቹ ሴቶች እንዳንች ልክ በብዙ መገለል ውስጥ ላሉ ሴቶች ምን ትያለሽ? ያው እንግዲህ እኔ የምላቸው አሁን የሚያያቸው አካል አለ፣ ተስፋ አትቁረጡ። ክብርት አዳነች አቤቤ።

ሄሩትና መድኃኒት ትላንትናቸውን ቀይረው ዛሬ በዚህ ግቢ ውስጥ በተለያየ የስራ ዘርፍ እንግዲህ ተሰማርተው እየሰሩ ተመልክተናል። እነሱን አነሳ እንጂ ሌሎች በርካቶችም በተለያየ ዘርፍ እየሰሩ ነው። ሴቶች ድጋፍ ከተደረገላቸው መስራት እንደሚችሉ ማሳያ ናቸው። እንግዲህ በግቢ የነበረን ቆይታ ይህንን ይመስላል።